ለምነትን ለማሳደግ የሚረዱ ቫይታሚኖች። ሰላም ጤና ይስጥልኝ ውድ ተመልካቾቻችን! ዛሬ በጣም ጠቃሚ በሆነ ርዕስ ላይ እንነጋገራለን፤ ይኸውም የመራባትን አቅም ለማሳደግ የሚረዱ ቫይታሚኖች ናቸው። ልጅ መውለድ ለምትፈልጉ ሁሉ ይህ ቪዲዮ ጠቃሚ መረጃዎችን ይዘዋል። ሴቶች የመራባት አቅማቸውን ለማሳደግ የሚረዷቸው በርካታ ቫይታሚኖች አሉ። እነዚህ ቫይታሚኖች እንቁላልን በማዳበር፣ የወር አበባ ዑደትን በማስተካከል እና አጠቃላይ የሰውነት ጤናን በመጠበቅ ረገድ ትልቅ ሚና ይጫወታሉ። ፎሊክ አሲድ ፋዋይክ አሲድ በጣም አስፈላጊ ከሆኑት ቫይታሚኖች አንዱ ነው። ጽንስ ከመፈጠሩ በፊት እና በእርግዝና ወቅት ፎሊክ አሲድ መውሰድ የልጅዎን የነርቭ ስርዓት ጤናማ እድገት ያረጋግጣል። በቀን ቢያንስ አራት መቶ ማይክሮ ግራም ፎሊክ አሲድ መውሰድ ይመከራል። ቫይታሚን ዲ ዌቴማይንድ ሌላው ወሳኝ ቫይታሚን ነው። ቫይታሚን ዲ የእንቁላልን ጥራት ለማሻሻል እና እርግዝናን ለማሳደግ ይረዳል። የቫይታሚን ዲ መጠኖን ለማወቅ የደም ምርመራ ማድረግ እና ሐኪሞ ማማከር ተገቢ ነው። ቫይታሚን ኢ ወዲያማ ፀረ ኦክሲዳንት በመሆኑ የሴሎችን ጉዳት በመከላከል የመራባትን አቅም ያሳድጋል። በተጨማሪም ቫይታሚን ኢ የማህፀንን ሽፋን ጤናማ ለማድረግ ይረዳል። ወንዶችም የመራባት አቅማቸውን ለማሳደግ የሚረዷቸው ቫይታሚኖች አሉ። እነዚህ ቫይታሚኖች የወንድ የዘር ፍሬን ጥራት እና ብዛት በማሻሻል ረገድ ትልቅ ሚና ይጫወታል። ዚንክ ሳይንክ የወንድ የዘር ፍሬን ለማምረት እና ጥራቱን ለማሻሻል አስፈላጊ ነው። ዚንክ የወንድ የዘር ፍሬን እንቅስቃሴና ቅርጽን በማሻሻል የመራባትን አቅም ይጨምራል። ቫይታሚን ሲ ዌዲያማይንግ ፀረ ኦክሲዳንት በመሆኑ የወንድ የዘር ፍሬን ከጉዳት ይጠበቃል። ቫይታሚን ሲ የወንድ የዘር ፍሬን ብዛት እና እንቅስቃሴን ለማሻሻል ይረዳል። ሴሊኒየም ሲይንም የወንድ የዘር ፍሬን ጤናማ እድገት የሚያበረታታ ማዕድን ነው። ሴሊኒየም የወንድ የዘር ፍሬን እንቅስቃሴና ጥራትን በማሻሻል የመራባትን አቅም ይጨምራል። ቶሎ ለማርገዝ ከላይ የተጠቀሱትን ቫይታሚኖች መውሰድ ጠቃሚ ነው። በተጨማሪም ጤናማ የአኗኗር ዘይቤን መከተል፣ የተመጣጠነ ምግብ መመገብ፣ የአካል ብቃት እንቅስቃሴ ማድረግ እና ጭንቀትን መቀነስ ያስፈልጋል። የተመጣጠነ ምግብ መመገብ ማለት ብዙ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን ና ፕሮቲንን መመገብ ማለት ነው። እነዚህ ምግቦች ለሰውነት አስፈላጊ የሆኑትን ንጥረ ነገሮች ያቀርባሉ። የአካል ብቃት እንቅስቃሴ ማድረግ የደም ዝውውርን በማሻሻል የመራባትን አቅም ይጨምራል። ነገር ግን ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ የሆርሞን መዛባት ሊያስከትል ስለሚችል መጠኑን መጠበቅ ያስፈልጋል። ጭንቀትን መቀነስ በጣም አስፈላጊ ነው። ጭንቀት የሆርሞን መዛባት ሊያስከትል ስለሚችል የመራባትን አቅም ሊቀንስ ይችላል። ዮጋ፣ ማሰላሰል እና ሌሎች ዘና የሚያደርጉ እንቅስቃሴዎችን መሞከር ይችላሉ። በኢትዮጵያ ውስጥ የመራባት ችግርን የሚመለከቱ ብዙ ስፔሻሊስቶች አሉ። እነዚህ ስፔሻሊስቶች የመራባት ችግርን ለመመርመር እና ለማከም የሰለጠኑ ናቸው። በአዲስ አበባ እና በሌሎች ከተሞች በርካታ የመራባት ማዕከላት አሉ። እነዚህ ማዕከላት እንደ ሰው ሰራሽ ማዳቀል ኤሊፍ ያሉ ዘመናዊ የሕክምና አገልግሎቶችን ይሰጣሉ። በአዲስ አበባ ውስጥ በርካታ የመራባት ማዕከላት አሉ። እነዚህ ማዕከላት ልምድ ያካበቱ ዶክተሮች እና ነርሶች አሏቸው። እነዚህ ማዕከላት የመራባት ችግርን ለመመርመር እና ለማከም ዘመናዊ መሳሪያዎች አሏቸው። ከእነዚህ ማዕከላት መካከል አንዱን መምረጥ እና ምክር ማግኘት ይችላል። ውድ ተመልካቾቻችን የመራባት አቅምዎን ለማሳደግ እነዚህ ምክሮች በመከተል እና ጤናማ የአኗኗር ዘይቤን በመከተል የተሳካ እርግዝና ማግኘት ይችላሉ። ማንኛውም ጥያቄ ካለዎት ወይም ተጨማሪ መረጃ ከፈለጉ እባክዎን ከዚህ በታች ባለው የአስተያየት መሰክፍል ላይ ጥያቄውን ያስቀምጡልን። እንዲሁም ይህን ቪዲዮ ለሌሎች እንዲደርሽር በማድረግ ይተባበሩን። ለጨማሪ ሰብስክራይብ ያድርጉ። እናመሰግናለን።